አሰላም አሌይኩም ወረህመቱላይ በረካቱ፣ እንዴ ናችሁ ውድ ቤተሰብ? ሰላም ነው አላችሁ? ባላችሁበት ሰላማችሁ ይብዛ። እንግዲህ ይህን ቪዲዮ የምታይ ሁላችሁም ላይክ እያደርጋችሁ ሰብስክራይብም እያደርጋችሁ አበረታቶኝ ውዶች በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። አላጀዛችሁን ይክፈል፣ አለ አፍያ ይስጣችሁ፣ ባላችሁበት አለ ይጠብቃችሁ። እና እንዳያችሁት ሮዛ በጣም መድሃኒት በልታ ታማ ላይ ታማ ሆስፒታል ተኝታለኝ ማለት ነው። ድሮ መድኃኒት አላት የሰውነት የምትጠቀመው መድኃኒት የፊትና የምትበላው መድኃኒት አለ። ሁሉንም መድኃኒት ይዛ አንድ ላይ እች ጓደኛዋ ሆነች እህቷ አላገምች ሰዐዳ የምትባል አንድ ላይ ይዛ ሁሉንም በልታ ታመመች። አሁንም ግን ምን ላይ እንደደረሰች አይታወቅም። ያው ግሉኮስ እንዳያችሁት ግሉኮስ እየወሰደኝ ነው። አላ ያድናት። ይሄ ሁሉ ደግሞ ጣጣ ያደረሰባት እቺ ቤዛ የምትባል ማለት ነው። እቺ ምን ትመስላለች? ለራሷ ራሱ ባልታ ራሱ የሆነ እውነት ሰውነት ራሱ የለ ስታስጣላ ስትጀምር ስታያት ራሱ ማለት ነው። እሷ ነት ይህን ሁሉ ጣጣ ያደረሰችባት ማለት ነው። ለምን አንድ ሰው የሚያስደነግጥ ነገር ለሰው ሲነግር እንደዚህ ይነገራል። ተጠርቶ ሜዳ ላይ ነኝ እንደዚህ ተብሎ ዳይሬክት አይነገርም። የሚያስደነግጥ ነገር አለ እና እንደዚህ ሰው ልጅቷ እውነት በጣም ታሳዝናለይ። በጣም የሚገርም ነገር ነው እንግዲህ። ቤት ውስጥ ያለውን በሙሉ ክኒኒን ሰብስባ በላች የተባለው፣ ይሄ ሁሉ ችናት ያደረሰችበት ጡል ጡል፣ እዚም ጡል ትላለይ ማለት በቃ ማትገኘው ቦታ የለም እቺ እውነት ምለውን ነው ያጣሁት። ስለ እሷ ማለት ነው። በጣም አናደደችኝ። በጣም ታናደዳለኝ ደግሞ። ሲጀመር እንኳን መታት ሰይድ፣ አረ ምን ነው ደግሞ በደንብ መመታት፣ ሁለተኛ እንዳትመለሰበት ማለት ነው። የማይገባት ሰው፣ ሺ በመላ ስንት ነገር ተባለች፣ ብትጠፈጠፍ ሱመኛ እንደዛ ባለፈው ጠፈጠፈች፣ መልሳ የሷን ስም ታነሳለች። አሁንም ሰይዱ ሂጅሌኝ ቢላት ምንም ወይ ውሻ ውሻ ታውቃላችሁ፣ እየተመዛመዚህም የሚል ውሻ ማለት ነው። እንደዛ ናት እሷ። አረ በናታችሁ፣ አረ ሴቶች ክብር ይኑራችሁ ለራሳችሁ። አረ ክብር ይኖሮች በናትሽ። ምን ይደረገል? ለማንኛውም እሷንም አላህ ያድናት። ይችም መጀመሪያ ሰኢድ ለሰኢድ ብዬ ነው ለሱ ብዬ ነው፣ እሱ ሲታመም ለሱ ብዬ እሷ እንደርስላት ነው አንድ ነገር ሳይታሰብበት ዝም ብሎ ሮጦ ለሆነ ሰው ሲነግር፣ ያ ሰውዬ ምን አለ? ለምሳሌ ደም ብዛት ቢኖራት ይችላል፣ ልቧ ቢነካ ሱካር ቢኖራት፣ አስባችሁታል? በጣም እስቲ ሮዛ ቤዛ በመመታቷ ደስ ያላችሁ ሰዎች ምንም ነው በላይክ አሳዩኝ፣ ወይ በኮሜንት አሳዩኝ። እና በጣም ጥፋተኛ ነሽ ቤዛ። ሰኢዱ እንድድን ራሱ ብትፈልጊ ማለት ነው ቀስ ብሎ ሰው ሲነገር የሰው ሲነገር ቀስ ብሎ የሆነ ቦታ ውስጥ ደሽ ያኔ በቃ በሲስተም ማለት ነው። ቀስ ብሎ ይነገራል እንጂ እንደዚሁ አንስተው ያን ጊዜ የሆነ ነገር ብትሆንስ በእጇ ላይ ማነው ተጠያቂ? እድሜ ዘላለም ቁጭታ ማለት ነው እና ጋይስ ሳይዶ ራሱ ኮሎሪክስ አልጠጣም። ሲጀመር ይሄ በረኪና አልጠጣም። አታያችሁ ምን እንደሰማችሁ ቪዲዮ ላይ ማለት ነው ታሜ ነው እንጂ እኔ ክሎሪክስ አልጠጣም። ማለት ቤዛ እኮ ሊሞት ነው፣ ሲድ ባንቺ ሰበብ ሊሞት ነው። ባንቺ ሰበብ ክሎሪክስ ጠጥቶ ሐኪም ቤት ተኝቷል ሲባል ልጅቷ በቃ ራሷን ሳተች። ከሳተችም በኋላ ከገባች ስታ ራሱ ቤት ገብታል መሰለኝ ቤት ከገባች በኋላ ኪኒኒውን ያለውን በሙሉ ለቃቅሞ አይበላችሁም እንዴ? ሮዛ ራሱ ጥፋተኛ ነች ሲጀመር። እሺ ነቃች፣ ገባች ቤት ምን ማለት ነው? ሄዳ መጠየቅ አለባት እንጂ ኪኒኒ ለጋቅማ መብላት አለባት? ምን ማለት ነው? ህይወት አልታጥፋ ነው። በቃ አላማው ይሄ ነው መሰለኝ። እና ልቡን አይስጣችሁ ሴቶችዬ። ግን እኔ የምለው ሰይድ አልጠጣውም ይላል እንጂ ደብቁ ነው ይመስለኛል፣ እኔ እንዳሰብ ማለት ነው። ምን እባላለው? ስሜ ይጠፋል። አሁን እቺ ቤዛ ናት ቾኮላ ቪዲዮ ራሱ ራሷን እቺ የቀረጸችው እና በረኪና መጠጣቱንም እሷ ነች ያወጣችው እንጂ ጠጥሷላ አኪ ጠጥቶ ወይ ደብቆ ነው ዘይድ ያኒ በቃ ራሱ መጋለጥ አልፈለገም። እኔ አነ ነገርኩሽ ብሎ እኮ ተፈጠፈት ይው እኔ ጅና ንገሪው እየሻለሁ እኔ ጅና ንገሪልኝ ብዬሻለሁ ለሮዛ ብሎ ሲመታት ነበር ማለት ነው። እንግዲህ ቤዛ ደግሞ በጣም ቾክላ ነው ያኒ ትንሽ መታገዝ ነበረባት። ደግሞ ቪዲዮ መቅዳቷስ እሺ ከማን ቪዲዮ ቀርታ አላቃቃችሁ ማለት ነው። ስንጀመር ሱመያ እንዳለችው ራሱ ቤዛ ጤነኛ አትመስለኝም ማለት ነው። ጤነኛ አትመስለኝም። ሰው እንዴት እንደውሻ እንደዚህ ወደዚህ ወደዚህ እየተባለ ሰው ስር የሚሄደው ለምን አትረቅም? ከነሱ ላይ እሺ ብትቀርብ እራሱ ጥሩ ስራ፣ እስኪ የሷ ጥሩ ስራ ነው የሰራችው ብሎ የምታደንቁ ልጆች አላችሁ? አንድ ጥሩ ስራ ይላትም፣ እንደውሻ በቃ ወዲም ወዲም ሁሉም እያጠፈጠፋት አሁን ይሄ ሁሉ ችግር ያመጣው ሲጀመር እቺ ቤዛና ሱማያ ነው የምለው ነው። ሱማያም ይኸው ነገሩን ታባብሳለች እንጂ ማስበረድ አታውቅም። በለ ትናንትና ቪዲዮ የሰራችው እውነት ሰኢድ ከጠጣ እኔም ጠጣለው፣ ግን እሱ አይጠጣም ማለች። ማንንም ይታወቃል ቢጠጣ እንዳይጋቡም መስዋዕት ጉድ እኮ ነው። ሮዛ መስኪን እየዋ እውነት ፈመስሏት እውነትን ሊሆን ይችላል አይታወቅም፣ ግን ራስን ማረጋጋት ይጠብቃል ማለት ነው። ይጠብቅባት ነበር ያኔ እሷ ስለጠጣች ሰይት ሊድንላለ። ሲጀመር ይሄ አይ ከሙስሊም ሰው ላይ ይሄ እንደዚህ አይነት ነገር አይጠበቅም። ደግሞ ለእንትን ብላችሁ የምትሸውዱን ከሆነ ነገሩ ለብር ብላችሁ የራሳችሁን እየዋሻችሁ ከሆነ መንገር አለባችሁ። ቪዲዮ የዚህ ላይ ይቆማል። አሰላም አለይኩም ወረህመቱላሂ ወበረካቱሁ።